ብራንድ አምባሳደሮች የነበሩ ናቸው። ጸህወቱና ሉላ ገዙ ብዙም አልቆይም ወዲያውኑ ከብራንድ አምባሳደርነት ራሳቸውን አግልለው ነበረ። ሰሞኑን ደግሞ እንደምታውቁት እንግዲህ ኢትዮፒካ ሊንክ ላይ የቆረበው አርቲስት ሶሎሞን ቦጋለ ያለ እኔ የአስተዳደር ስራ ውስጥ አይመለከተኝም፣ የማስታወቂያ ሰራተኛ ሰርቻለሁ፣ ከዛ ውጭ የማውቀው ነገር የለም አብን አረጋይ ብሎ ነበረ። ሰሞኑ ደሞ እንደገና ከዛ በኋላ ደግሞ ቲክቶከር መንስር ጆማ ደግሞ አሁን ሰሞኑን ምንድን ነው ያለ፣ እኔ ብራንድ አምባሳዶር ነበርክኝ፣ ከዛ በኋላ ያለው ነገር እኔ አይመለከተኝም፣ ከብራንድ አምባሳዶርነት ራሱ ራሱ ካጎለ ሶስት ወር ሆኗል። ምን ጥላላችሁ?

ቶናገር የተቻለውን ጥንቃቄ አድርጎ፣ እኛ የትኛውን ምርት እና አገልግሎት ተጠቀሙ አትጠቀሙ ብለን አንወስንም፣ አንፈርድም። የእናንተ በራሳቸው አይምሮ በራሳቸው ልቦና የፈቀዳቸውን ታሮጋላቸው። ሙያተኛ ግን አማክሩ ብለን ስንጭ ነው ነው ህጉ ተቀይሯል አለ ያለ ወለድ የነበረው ድርጅት ሙሉ በሙሉ በወለዱ ነው። ወለዱ ደግሞ እናንተ ስለምታውቁት ያድናጋር በወለዱ ሂሳቡን አስልታ ሂሳቡን አስልቶሽ ብዙ ሰው በቃ በሬሆይ በሬሆይ ሳሩን አይቶ ጎደልን ሳታይ ቤት በስሞት መታሽ በአንድ ሚሊዮን መኪና በአራቱ መታሽ በስዱስ መታሽ ሲባል ማስታወቂያ ሰራም ሰፍ ቦበሎ በቃ ለማፈስ ይሮጣል። አማክር ባለሙያ አማክሮ ኢኮኖሚስቶችን የተማረ ሰዎች አሉ በቢዝነስ የተማረ ሰዎች አሉ። ይህ ህግ ምን ማለት ነው? ወለድ ቁጥር ከስለው የማታውቁ ነው። ብዙዎቻችን ተሸወደት አውና በዘጠኝ ሞተ ሰማንያ ሺህ ብር ቅድመ ክፍያ ስትባል፣ ዘጠኝ ሞተ ሰማንያ ሺህ ብር ቤት አጎኘው ነው ብለ

እየሸለኩ እየሸለኩ እየሸለኩ ሰለሞን ሰሞኑን አርቲስት ሰለሞን በጋዴ ያላችሁትን ሰውታች አምባሳደር ነኝ እንጂ ምን እኮ ምን ነገር የለም አለ። መንስር ጭራሽ እኔ አለ ሶስት ወር አለፈኝ ቃል። አረ አንተ አትነግረንም እኛ እኮ እስካሁን አንተ በነጎርከን ማስታወቂያ እኮ በደስታና በእልልታ

ጉራ ግባን አሁን እኔ የአንድ ሚሊዮን ብር መኪና ስመጣላ ይቻለ አልኳቸው። ከዛ እናንተ ሰፉላች ልትበል ይቦላላ ይቻል በወለድ ቢሆን ባንኮች የሚጠቀሙት በወለድ ነው፣ የምታውቁት ነው። የእናንተን ብር እነሱ ስራ ይሰሩበታል። ከዛ ላይ ለአንተ ወለድ ይሰጠሱላላል። አበቃ ስለዚህ ያለ ወለድ ያለምንም በቃ ሲባል ምንድን ነው ትርፍ የኔ ጌታ ብሎ መጠየቅ። አንድ አንዳንዱ ማስታወቂያ ሲሰሩ እጣ ይደርሳቸዋል ለመጀመሪያ እድለኞች ገንዘብን ሰው እድሎኛ ለመሆን ትሞክራለን። ቦታውን የምትጫት ጭዌ ራጅ ጠጎብ የእናንተ ጭዌ ገንዘብን ታዋጣና ከዛ እድለኞች ቅድሚያ እጣውሎ ደረሳቸው። እጣና ቢዝነስ ምን አገናኝ? እጣና ቢዝነስ እቆ የመኪና አቁም የቤት ቁብ ውስጥ ምትገባላቸው የመኪና ቁብ ውስጥ ምትገባላቸው፣ እና በሬሆይ በሬሆይ። ስለዚህ አሁንም ደግሞ የመናገር የምፈልገው ብራንድ አምባሳዶሮች፣ በየትኛውም ተቋም በየትኛውም ድርጅት ውስጥ ብራንድ አምባሳዶር ለመሆን የምትፈልጉ ወይም ደግሞ የሆናችሁ ግለሰቦች ከጥቅማ ብቻ ሳይሆን ኃላፊነቱ እንዳለባችሁ እወቁ። እናንተ ሂዳች ዘው እያላችሁ በየቦታው የምትገቡ ገንዘባችን መጣ ስላጣችሁ ስለ እናንተ አያገባኝ

ከባንክ ቤት መኪና ምንም ገዝቶ የሚኖር ሰው ከል ይጨምራል ጌታ መሸከም ማቴው ጫንቃም እስከሚያጎብጥ ድረስ እየጨመረ ይመጣል። ስለዚህ ያን ሁሉ መጀመሪያ ኢንፎርምድ ናቸው አውቃቸው ጥሮታቸው ነው መግባት የለባቸውም። ወገኖቻችን ስልታዊ ማፈግፈግ እያፈገፈግ ይመስላል። መጀመሪያ ያልነበረውን ህግ በኋላ እንዴት ልታወጡ ቻላችሁ? ያለ ወለድ ብላቸው ማስታወቂያ ስነግራቸው ህዝቡ ሁሉ ከደረሰ በኋላ አይ በወለድ ነው የሚለው ከመቼ ወዲ ህጋችሁን እንደቀየራችሁ ለሰው ተናግራችኋል። በሰራችሁት ማስጠቃ ያለ ወለድ እንደምትሰሩ ለህዝብ አሳውቃችኋል። ከዛ ህጋችሁን ቀይራችሁ ወለድ ይህን ያክል ፐርሰንት ትከፍላላችሁ ከተባለ ደግሞ መቼ ከመቼው ጀምረው ህዝብ እንዲያውቀ ተደርጓል። ይህ ነው ችግሩ። ይሄ ነው ችግሩ እና በጣም የሚጎርም ነው። በጣም የሚጎርም ነው።